ጤና ይስጥልኝ ተከታታዮች፣ በዛሬው ፕሮግራም በቅርቡ ስለተፈቀደው በስድስት ወር አንድ ጊዜ በመርፌ መልክ ስለሚሰጠው የኤች አይ ቪ መድኃኒት ነው የምንነጋገረው። ይህ በእርግጥ ብዙ ለውጥ ማምጣት የሚችል ሁኔታ ነው በመድኃኒት ከመጣ እናም ኤች አይ ቪን በሚመለከት ቫይረሱን ከሰውነት ጠርጎ ማውጣት በስተቀር በማንኛውም መለኪያ የተሳካ ደረጃ ላይ ነው ያለ ነው። ወደዚህ አዲስ ወደ ፈቀደው መድኃኒት ከመሻገራችን በፊት ኤች አይ ቪ እና መድኃኒትን በሚመለከት የተለያዩ አጠቃቀሞች ስላሉ ስለ እነሱ አጫጭር መግለጫዎች መስጠት እወዳለሁ። አጠቃቀሙን በሚመለከት አንደኛ፣ እንደሚታወቀው በቫይረሱ ለተያዙ ሰዎች የሚሰጥ በአብዛኛው ሶስት መድኃኒቶች ወይም ሁለት የመድኃኒት ቅልቅሎች የሚሰጥበት ሁኔታ ነው። እነዚህ መድኃኒቶች በአሁኑ ጊዜ በአብዛኛው በአንድ ኪኒን ውስጥ ተቀምመው ይመጣሉ። ስለዚህም በቀን አንድ ኪኒን ብቻ የሚዋጥበት ደረጃ ላይ ነው ያለው። ነገር ግን ሁሉም ቫይረሱ ያለባቸው ሰዎች በቀን አንድ ኪኒን ብቻ መውሰድ የማይችሉባቸው ሁኔታዎች ስላሉ ቫይረሱ ያለባቸው ሰዎች ሁለት ወይም ሶስት እንክብሎች ሊወስዱ ይችላሉ። አስተውላችሁ ከሆነ በአሁኑ ጊዜ ቫይረሱ ያለባቸውን ሰዎች በሽተኛ ተብለውም አይጠሩም። በእንግሊዝኛ አጠራር ፒፕል ሊቪንግ ዊዝ ኤች አይ ቪ ወይም በምሕፃረ ቃል ፒ ዳብሊው ኤች ተብለው ይጠራሉ። በአማርኛ ቫይረሱ ያለባቸው ሰዎች ማለት ነው። ይህ አጠራር ተሰጠው በመድኃኒቶቹ ምክንያት ቫይረሱን በመቆጣጠር የታየውን አስገራሚ ለውጥ በማየት ነው። እንግዲህ መድኃኒታቸውን በትክክል የሚወስዱ ሰዎች የዕድሜ ጣሪያቸው ቫይረሱ ከሌለባቸው ሰዎች ጋር በጣም የተቀራረበ ሆኗል። እንደ ባለሙያ ምስክርነት የምሰጠው ዕድሜያቸው እስከ 94 ዓመታት የሆኑ ክትትል የማደርግላቸው በቫይረሱ የተያዙ ሰዎች እንዳሉ ነው። ወደ ሁለተኛው የኤች አይ ቪ መድኃኒት አጠቃቀም ስንሄድ ሌላው የኤች አይ ቪ መድኃኒት የሚሰጥበት ምክንያት ደግሞ በአማርኛ ድህረ መጋለጥ ማለት እንችላለን። በእንግሊዝኛ ደግሞ ኦኪፔሽናል ፖስት ኤክስፖዠር ፕሮፊላክሲስ የሚባለው ነው። ይህ ሁኔታ ሰዎች ድንገት ለቫይረሱ ቢጋለጡ፣ ለምሳሌ በሕክምና ስራ ላይ ያሉ በቫይረሱ የተያዘ ሰው ደም የነካውን መርፌ ወይም ስለት በድንገት የባለሙያው ሰውነት ዘልቆ ከገባ እስከሚጠራ ድረስ ቢቻል በሶስት ሰዓታት ውስጥ ሙሉ መድኃኒት ማለትም ቫይረሱ ላለባቸው ሰዎች እንደሚሰጠው አይነት ይሰጣል። ነገር ግን መድኃኒቱ ለአራት ሳምንታት ብቻ ነው የሚሰጠው። ግቡም ድንገት ቫይረሱ ዘልቆ ከገባ እንዳይራባና እንዳይስፋፋ ወይም ስር እንዳይሰድ ለማድረግ ነው። ይህን በማድረግም ባለሙያተኛው በቫይረሱ በዘላቂነት ከመያዝ ያስጥለዋል ወይም ይከላከልለታል። ከባለሙያተኞች ውጭ በሌላ ሁኔታ በተለይም በግብረ ስጋ ግንኙነት ሰዎች ቢጋለጡ እስከ ሰባ ሁለት ሰዓታት ባለው ጊዜ ውስጥ ሙሉ የኤች አይ ቪ መድኃኒት እንዲወስዱ ተደርጎ ተጋላጩ በቫይረሱ በቋሚነት ከመያዝ ሊከላከል ይቻላል። ይህ በእንግሊዝኛ ነን ኦኩፔሽናል ፖስት ኤክስፖዠር ፕሮፊላክሲስ ወይም ኤንፔፕ ይባላል። አድማጮች፣ ይህ የህክምና አቀራረብ መኖሩን ምን ያክሉ እንደሚያውቁ እርግጠኛ አይደለውም። ስለዚህ በተለይም በመዝናናት በሞቀታ ያልተጠበቀ ግብረ ስጋ ግንኙነት ካደረጉ በተለይም ከማያውቁት ሰው ጋር ከሆኑ እናም የመጋለጥ ፍራቻ ካለባቸው ወደ ሕክምና ቦታዎች በመዝለቅ እርዳታ ማግኘት ይችላሉ። ነገር ግን ቀደም ብሎ እንደተጠቀሰው ቫይረሱ ስር ሳይሰድ ከሶስት ቀናት በፊት መቅረብ አለባቸው። መድኃኒቱ ቶሎ ከተጀመረ ውጤቱ ጥሩ ይሆናል። ማለትም በቫይረሱ በዘላቂነት ከመያዝ መከላከል ይቻላል። በዚህ አጠቃቀምም ልክ ባለሙያተኞች ሲጋለጡ እንደሚወስዱት መድኃኒቱ ለአራት ሳምንታት ብቻ ነው የሚሰጠው። ሦስተኛው የኤች አይ ቪ መድኃኒት የሚሰጥበት ምክንያት ደግሞ አስቀድሞ ለቫይረሱ ከመጋለጥ በፊት የሚወሰድ ነው። ይህ ቅድመ መጋለጥ መከላከያ በእንግሊዝኛው አጠራር ፕሪ ኤክስፖዘር ፕሮፍላክሲስ ተብሎ ይጠራል። በአጭሩ ፕሬፕ ተብሎ ነው የሚታወቀው። ይህ ዘዴ በአሁኑ ጊዜ ብዙ ተጠቃሚዎች ያፈራ ነው። እንግዲህ ይህ መከላከያ መድኃኒት የሚሰጠው በሚያደርጓቸው የተለያዩ ምክንያቶች ለቫይረሱ የመጋለጥ አደጋው ከፍተኛ ደረጃ ላይ ላሉ ሰዎች ነው። ይህ እንደ አዲስ የተፈቀደው መድኃኒት ለዚህ ሁኔታ አገልግሎት እንዲሰጥ ነው። ስለዚህ መድኃኒት የግድ መግለጽ ያስፈለገው በማኅበራዊ መገናኛዎች እያወቁም ሆነ ሳያውቁ ሰዎችን የሚያደናግሩ ዘገባዎች ከመሰራጨታቸው በፊት ለግንዛቤ ሲባል ነው። በኤች አይ ቪ ከመጣ ከዚህ በፊት ማደናገር ብቻ ሳይሆን ኅብረተሰቡን የሚያስደነግጡ ትርክቶች በመገናኛ ተለቀው እንደነበር ብዙ ሰው የሚያስታውሰው ነገር ነው። በዚህ በአንደኛው ነገሩን ለማስተካከል እኔ ራሴ በመገናኛ ብዙሃን በኩል ቀርቤ መግለጫ የሰጠሁበት ሁኔታ አለ። ወደ ቅድመ መከላከል ወይም ፕሬፕ ስንመለስ ይህ አዲስ መድኃኒት እስከሚፈቀድ ድረስ በየቀኑ የሚወሰዱ ሁለት አይነት እንክብሎችና በተጨማሪም በመቀመጫ በኩል በመርፌ መልክ የሚሰጥ መድኃኒት ነበሩ። አሁንም ሰዎች እየወሰዷቸው ነው። እንክብሎቹን ለመጥቀስ የመጀመሪያው በንግድ ስሙ መጥራት አግባብ ባይሆንም ለመግባባት ስንል በንግድ ስሙ ስንጠራ ትሩባዳ ከዛም ደስኮቢ የሚባሉ መድኃኒቶች ናቸው። እነዚህ መድኃኒቶች ቫይረሱ ላለባቸው ሰዎች እንደሚሰጠው ሶስት አይነት መድኃኒቶች ሳይሆን ሁለት አይነት መድኃኒቶች ብቻ ነው ያሉባቸው። እነዚህ መድኃኒቶች ከመፈቀዳቸው በፊት በተለያዩ የህብረተሰብ ክፍሎች ጥናት ተደርጎ ውጤታቸው ማለትም የተጋለጡ ወይም የሚጋለጡ ሰዎችን በበቂ ደረጃ ከቫይረሱ ማስጣላቸው ተፈትሾ ነው። ያለ በቂ ሳይንሳዊ ጥናት እንደዚህ አይነቱ ቀርቶ ሌሎቹም መድኃኒቶች ለፈቃድ አይደርሱም። እነዚህን ኪኒኖች ተከትሎ አሁንም በንግድ ስም በመጥራት አፕሬቲውድ የሚባል በመርፌ መልክ የሚሰጥ መድኃኒት ለዚሁ ለኤች አይ ቪ መከላከያ አገልግሎት ከዋለ ዓመታት ተቆጥሯል። ሆኖም ይህ በመርፌ መልክ የሚሰጥ መድኃኒት በሁለት ወር አንድ ጊዜ በሕክምና ባለሙያተኞች በኩል በመቀመጫ በኩል በሁለቱም ጎን የሚሰጥ ነው። እንግዲህ የተሻለ ነገር እንዲሰራ የህክምና ባለሙያተኞችም ሆነ ሌሎችም መወቶታቸውን አቆምም እናቆምም እንበል አሁን ባለፈው በሰኔ 19 በአውሮፓውያን አቆጣጠር 25 በአሜሪካው የምግብና የመድኃኒት አስተዳደር ኤፍዲኤ የተፈቀደው መድኃኒት በንግድ ስሙ የስቱጎ ብለው የሰየሙት እንደ ባለሙያተኛ ግን መድኃኒቶችን በሳይንሳዊ ስማቸው መጥራትም ስላለብን ሳይንሳዊ ስሙ ሌና ካፓቪር ነው። ይህ መድኃኒት ለቫይረሱ መከላከያ ሲፈቀድ አዲስ አገልግሎት ቢሆንም፣ ቀደም ብሎ ግን ይህ ራሱ ሌና ካፓቪር ቫይረሱ ላለባቸው ሰዎች ለአገልግሎት የተፈቀደ ነበር። ነገር ግን ቫይረሱ ላለባቸው ሰዎች ሲሰጥ ከዚህ ቀደም የሚወስዷቸው መድኃኒቶች ቫይረሱን መቆጣጠር ሳይችሉ ሲቀሩ እንደ ተደራቢ ሆኖ እንዲሰጥ ነው እንጂ ለብቻው በመርፌ መልክ በየስድስት ወሩ ወይም በሃያ ስድስት ሳምንታት እንዲሰጥ አይደለም። ይህ አገልግሎት ደግሞ ከዋለ ሰንበት ብሏል። ይህ ደግሞ የሚጠቅመው መድኃኒቱ አገልግሎት ላይ ሲውል አዲስ ባለመሆኑና ስለ ውጤታማነቱ፣ ስለ ዳርቻ ጉዳቱ እናም ሌሎች ባህሪዎች ባለሙያተኞች በውቂ እውቀት ስላላቸው ነው። በነገራችን ላይ ትንሽ መለስ ብለን ስናተኮር ኤች አይቪ መድኃኒቶች ሲሰጡ ቀዳሚና ዋና ግባቸው ቫይረሱን በቁጥጥር ስር ማድረግ ነው። ይህ ማለትም በደም ምርመራ ቫይረሱ ሳይታይ ወይም ሳይቆጠር ይቀርና፣ ላብራቶሪዎች አንዳንዴ የደፍረው ቫይረሱ የለም ወይም አንድ ተክተብል ብለው ሪፖርት ያደርጋሉ። ሌላ ጊዜ ወይም በአብዛኛው ቫይረሱን አላየነውም ግን ከሀያ ኮፒ በታች ሊሆን ይችላል ይላሉ። ሀያ የተመረጠበት ምክንያት የምርመራው ዘዴው መቁጠር የሚጀምረው በአንድ ሲሲ ደም ውስጥ የቫይረሱ ቁጥር ከሀያ ካለፈ ነው። ሌሎችና ቀደም ያሉ የምርመራ ዘዴዎች ዝቅተኛ ጣሪያቸው ሃምሳ የሆነ አሉ። አሁን ብዙም አገልግሎት ላይ አይደሉም። ወደ አዲሱ መድኃኒት ከመመለሳችን በፊት የኤች አይ ቪ ስርጭትን ወይም መተላለፍን ከሚያስጥሉ ሁኔታዎች አንዱ በቫይረሱ የተያዙ ሰዎች መድኃኒት በመውሰድ ቫይረሱን በቁጥጥር ስር ካደረጉ ወደ ሌሎች ሰዎች ማስተላለፍ አይችሉም። ይህን ሁኔታ ቀደም ብለን የምናውቀው ቢሆንም በመመሪያ ደረጃ ኃላፊነት ባለው ክፍል እስኪወጣ እየጠበቅን ስለነበር ለአደባባይ ወይም ለሕዝብ አንናገርም ነበር። ለዚህ ሁኔታ ማለትም መድኃኒት በመውሰድ ቫይረሱን በቁጥጥር ማድረግ በቂ መረጃ ሊሆን የሚችለው በቫይረሱ የተያዙ ሴቶች ነብሰ ጡር በሚሆኑበት ጊዜ የምናደርገው ነገር ሌላ ሳይሆን መድኃኒት ላይ ካልሆኑ ሙሉ የኤች አይ ቪ መድኃኒት በመስጠት ወይም ደግሞ እየወሰዱ ያሉትን መድኃኒት ለእርግዝና ተስማሚ እስከሆነ ድረስ በመቀጠል ቫይረሱን በደም ውስጥ በመቆጣጠር ቫይረሱ ወደ ጽንሱ እንዳይሻገር ወይም እንዳይተላለፍ ማድረግ ነው። እንግዲህ ድንገት አስተውላችሁ ከሆነ ዩ ኢኳልስ ዩ የሚል መፈክር ወይም ማስታወቂያዎችን አይታችሁ ሊሆን ይችላል። የዚህ አባባል ትርጉም አንድ ተክተበል ኢኳልስ ቱ አንድ ትራንስሚተብል ነው። ይህ እንግዲህ በአደባባይ በመንግስትም በመመሪያም ደረጃ ቫይረሱ አንድ ተክተብል ከሆነ እንደማይተላለፍ የተረጋገጠበት ሁኔታ ነው። እርግዝናና ኤች አይ ቪን በሚመለከት ከላይ በተጠቀሰው ሕክምና ምክንያት የሚወለዱት ልጆች ከቫይረሱ ነፃ ሆነው እንዲኖሩ እየተደረገ ነው። ወደ ተፈቀደው ሌና ካፓቪር ስንመለስ ለቫይረሱ ወይም በቫይረሱ ሊጋለጡ የሚችሉ ወይም አደጋው ላለባቸው ሰዎች በስድስት ወር ወይም በየ26 ሳምንት አንድ ጊዜ በመቀመጫ በኩል ሳይሆን በሆድ ወይም በታፋ ላይ ይሰጣል። ይህ መድኃኒት ወደ ውስጥ በጡንቻ ውስጥ ሳይሆን ቆዳን ተሻግሮ በሚገኘው የሰውነት ክፍል ነው የሚሰጠው፣ በእንግሊዝኛ ሳብኩታኒየስ ወይም ከቆዳ ስር። በዚህ መልክ የሚሰጡ መድኃኒቶች ለምሳሌ ለመጥቀስ ለስኳር በሽታ የሚሰጠው ኢንሱሊን የተባለው መድኃኒት አሰጣጥ ነው። ማስተዋል የሚገባን ይህ መድኃኒት ቀደም ብሎ እንደተጠቀሰው ቫይረሱ ላለባቸው ሰዎች ከሌሎች መድኃኒቶች ጋር ተደርቦ ብቻ ነው የሚሰጠው እንጂ ብቻውን አይሰጥም። እንግዲህ መደናገር የሚመጣው ከዚህ ሊሆን ስለሚችል ነው። ደግሜ ማጠናከር የምፈልገው መልዕክት ይህ መድኃኒት ብቻውን ቫይረሱ ላለባቸው ሰዎች አይሰጥምም አልተፈቀደምም። የተፈቀደው ሰዎች በቫይረሱ እንዳያዙ እንደ ቅድመ መጋላጥ መከላከያ ነው። ይህም ቢሆን በራሱ በጣም ትልቅ ውጤት ነው። ሰዎች ከዚህ ቀደም በየቀኑ ኪኒን መዋጥ እንደሚወሰለቻቸው የታወቀ ነው። በየሁለት ወራት ወደ ውስጥ ገባ ያለ መርፌ መውሰድም በንጽጽር አስቸጋሪ ነው። በኪኒኑ ከመጣ በየቀኑ ካልወሰዱና ድንገት ቢጋለጡ በቫይረሱ መያዝ ብቻ ሳይሆን ቫይረሱ መድኃኒቱን በመልመድ የመቋቋም ወይም ሬዚስታንስ ባህሪ ሊፈጥር ስለሚችል የተወሰኑ መድኃኒቶች ከጥቅም ውጭ ሊሆኑ ይችላሉ። እንግዲህ መድኃኒትን በየቀኑ በትክክል አለመውሰድ በኤች አይ ቪ ብቻ ሳይሆን በሌላም ተላላፊ በሽታዎች አደጋው እሱ ነው። እንግዲህ ሌናካፓቪር ወይም በንግድ ስሙ የስቱጎ ሲፈቀድ በቂ ጥናት ተደርጎ ውጤቱም ታይቶ ነው። ከዛ በተጨማሪ ሊኖረው የሚችል የዳርቻ ጉዳት ወይም አድቨርስ ኢፌክትም ታይቶ ነው። ይህ መድኃኒት ለአገልግሎት እንዲፈቀድ ያበቁት ሁለት ሳይንሳዊ ጥናቶች አሉ። እነሱም በእንግሊዝኛው አጠራር ፐርፐዝ ዋን አንድ ፐርፐዝ ቱ ይባላሉ። የመጀመሪያው ፐርፐዝ ዋን ጥናት የተካሄደው በኡጋንዳ እና በደቡብ አፍሪካ ሲሆን የጥናቱ ተሳታፊዎች ደግሞ ወጣት ሴቶች፣ ነገር ግን ለቫይረሱ ሊጋለጡ የሚችሉበት አደጋ ውስጥ የሆኑ ነበሩ። ሴቶቹን በሶስት ምድብ ከፍለው አንደኛው ምድብ በየስድስት ወራት ወይም በየ26 ሳምንታት ሌና ካቤር በመርፌ መልክ እንዲወስዱ፣ ሌላኛው ምድብ ደግሞ ከዚህ ቀደም ለኤች አይ ቪ መከላከያ ከተፈቀዱት አንደኛውን ዴስኮቪ እንዲወስዱ፣ ሶስተኛው ምድብ ደግሞ ሌላው እንዲሁ ለኤች አይ ቪ መከላከያ የተፈቀደ ትሩቫዳ የተባለውን መድኃኒት እንዲወስዱ ተደርጎ ነው። ይህ ጥናት ሲካሄድ ሴቶቹ ምን አይነት መድኃኒት እንደሚወስዱ እንዳያውቁ ሆኖ እነሱ ብቻ ሳይሆን ሐኪሞቹ ራሳቸው ሴቶቹ የትኛውን መድኃኒት እንደሚወስዱ እንዳያውቁ ተደርጎ ነው። ይህ አሰራር በእንግሊዝኛው ዳብል ብላይንድ ይባላል። መድኃኒት ወሳጆችም ሆነ ሐኪሞቻቸው ተሸፍነዋል ማለት ነው። ይህ አይነት ጥናት በከፍተኛ ደረጃ ተቀባይነት ያለው ነው። እንግዲህ ሁሉም መርፌ እንዲወስዱ ይደረጋል። መድኃኒት የማይወስዱ ሰዎች መድኃኒት ያልሆነ መርፌ ወይም ማስመሰያ በእንግሊዝኛ ፕላሲቦ እንዲወስዱ ይደረጋል። ይህ የሚሆነው በተለይም ዳርቻ ጉዳት ላይ መድኃኒት መውሰዳቸውን የሚያውቁ ሰዎች ያጋደለ ስሜታዊ ነገር እንዳይፈጥሩ ነው። በሁሉም ምድቦች እንግዲህ የጥናቱ ግብ የሚባለው ምን ያክል ሴቶች በቫይረሱ እንደተያዙ ማወቅ ነው። በጥናቱ መጨረሻ በተደረገው ግምገማ በፐርፐስ ዋን ሌና ካፓቤር ሲወስዱ ከነበሩ ሰዎች በቁጥር 2134 ከሆኑት መካከል ማንም ሰው በቫይረሱ አልተያዘም በሌሎች ምድቦች ከነበሩ ሴቶች በቁጥር 2136 ውስጥ ዴስኮቪ ሲወስዱ የነበሩ 39 ሰዎች የተያዙ ሲሆን በሦስተኛው ምድብ ከነበሩት በቁጥር 1068 መካከል 16 ሰዎች በቫይረሱ ተይዘዋል። ይህ አስገራሚ ውጤት ማለትም ሌና ካፓቪር ሲወስዱ በነበሩ ሴቶች ላይ ምንም አይነት የቫይረስ መያዝ ዕድል አለመፈጠሩ በሴቶች ላይ ብቻ በተደረገ ጥናት በመሆኑ ሌላ ተጨማሪ ጥናት አስፈላጊ ሆኗል። ስለዚህ ፐርፐስቱ የተባለው ጥናት ሊካሄድ ተችሏል። በፐርፐስቱ የጥናቱ ተሳታፊዎች እና የጥናቱን ቦታ ሰፋ በማድረግ ለዚህ ጥናት ወንዶች፣ ጾታ የቀየሩ ወንዶች፣ ጾታ የቀየሩ ሴቶችና ዳይቨርስ ጅንደር ወይም ድብልቅ ጾታን የሚጠቅሱ ሰዎች የተመለመሉ ሲሆን ጥናቱ የተካሄደው ደግሞ በተለያዩ የዓለማት ክፍሎች ነው። ይህም ማለት ጥናቱ በ88 የጥናት ቦታዎች ማለትም በአርጀንቲና፣ ብራዚል፣ ሜክሲኮ፣ ፔሩ፣ ሳውዝ አፍሪካ፣ ታይላንድ እና ዩናይትድ ስቴትስ ውስጥ ነው የተካሄደው። እንግዲህ በዚህኛው ጥናትም በላይ እንደተጠቀሰው የጥናቱ ተሳታፊዎች በሁለት ምድብ ተከፍለው አንደኛው ምድብ በየ26 ሳምንታት ሌናካፓቪር በመርፌ መልክ ሲወስድ፣ ሌላኛው ምድብ ደግሞ ከዚህ ቀደም ለኤች አይ ቪ መከላከያ ከተፈቀዱት አንደኛውን ትሩባዳ የሚባለውን መድኃኒት ነበር። በጥናቱ ማለቂያ በተደረገው ግምገማ ሌና ካፓቪር ምድብ ውስጥ ከነበሩት ሰዎች መካከል ሁለት ሰዎች በቫይረሱ የተያዙ ሲሆን፣ በሌላኛው ምድብ ከነበሩ ማለትም ትሩቫዳ ሲወስዱ ከነበሩት መካከል ደግሞ ዘጠኝ ሰዎች በቫይረሱ ተይዟል። የእነዚህ ሁለት ጥናቶች ሙሉ ዘገባ በህክምናው ዓለም በከፍተኛ ደረጃ የሚከበረው ኒው ኢንግላንድ በተባለ መጽሔት በ2024 በህዳር ወር ታትሞ ወጥቷል እንግዲህ የአሜሪካው የምግብና የመድኃኒት አስተዳደር ማለትም ኤፍዲኤ ጉዳዩን ምርምሮ በጁን 1925 የተጠየቀውን ፈቃድ ሰጥቷል እንደገናም ይህ ፈቃድ የተሰጠው በኤች አይቪ ቫይረስ ከመያዝ ለመከላከል ነው ስለ መድኃኒቱ በዝርዝር መናገር ወይም ስላጠቃቀሙ በጥልቀት ለመናገር በዚህ መድረክ የሚመች አይደለም። ስለዚህ መልእክቱን በዚህ አቆማለሁ። ከዚያ በፊት ግን መድኃኒት ተፈቀደ ማለት ለሁሉም ሰው ይደርሳል ማለት አይደለም። የመድኃኒቱ ዋጋና የጤና ኢንሹራንሶች ለመክፈል ፈቃደኛ መሆናቸውን ከሆነም ደግሞ ምን ያክሉ እንደሚፈቅዱ እርግጠኛ አይደለንም። ከዚህ ጋር አያይዤ መግለጽ የሚፈልገው ሌላው አሳሳቢ ነገር ደግሞ አብዛኛው የዓለም ክፍል ከዚህ ቀደም በአሜሪካ ተራድኦ the united states presidents emergency plan for aids relief ወይም በምህጻረ ቃል ፔፋር በሚባል ፕሮግራም በሚሊዮን የሚቆጠሩ ሰዎች የኤች አይ ቪ መድኃኒቶችን በነፃ ያገኙ ነበር። ነገር ግን በወቅቱ ባለው የአሜሪካ መንግስት ወይም አስተዳደር በወሰደው የተራድኦ ገንዘብን ማቆም ወይም መቀነስ ምክንያት ይህ ነፍስ አድን የሆነ ፕሮግራም አደጋ ላይ ነው። ትልቁ ፍራቻ ደግሞ ቫይረሱ ያለባቸው ሰዎች መድኃኒቱን ካቋረጡ ለበሽታ ሊጋለጡ እንደሚችሉ ነው። ሌላው ፍራቻ ደግሞ ኤች አይ ቪ እንደ አዲስ ወደ ከፍተኛ የስርጭት ደረጃ ሊሸጋገር እንደሚችል ነው። ስለዚህ ምክሩ ደግሞ በቫይረሱ ላለመያዝ ከፍተኛ ጥንቃቄ እንዲደረግ ነው። አድማጮች መልካም ክትትል። ዶክተር ገበየሁ ተፈሪ